አፋለኩም ኩልኩም ፍቁራነ ግዕዝ እንደምን አላችሁ? እንደተለመደው የግዕዝ ቋንቋን ትምህርት ያው አሁን ጀምረናል። በየቤታችሁ ሆናችሁ እንድትከታተሉን ጠይቃለን ማለት ነው። እንግዲህ ይህን ትምህርት በተከታታይ ስንማር መሰረታዊ እውቀት ለማስጨበጥ ያህል ነው እና በጥሞና እንድታዳምጡና ሌሎች መጻሕፍቶችን እንድታገላብጡ አገላብጣችን እንድትረዱ ለማድረግ ነው። ስለዚህ ልሳነ ግዕዝ ብለን ምዕራፍ ሰባት ላይ ደርሰናል። ምዕራፍ ሰባት ባለፈው ትምህርት የተማርነው ምዕራፍ ሰባት ትምህርት አንድ ነው። ምናልባት ምዕራፍ ሰባት ላይ ትምህርት አንድ ብለን መያዝ እንችላለን። ዛሬ ትምህርት ሁለት ላይ ትምህርት ክሌቱ ብለን ልንቀጥል እንችላለን ማለት ነው። ስለዚህ ባለፈው ምዕራፍ ሰባት ትምህርት አንድ፣ አሁንም ርዕሱ አይቀየርም። አስራው ቀለማት አስራው ቀለማት ነው ያየ ነው ባለፈው ስለዚህ ዛሬ ደግሞ ቀጥለን የምናየው የአስራው ቀለማት ባህሪያት የአስራው ቀለማት ባህሪያት ብንለው ወይም ዘዴዎች፣ በምን ላይ ነው አስራው ቀለማት በሚወድቁበት ግስ ባህሪ ይወሰናል። እንደ ግሱ ባህሪ ስለሚለያይ ማለት ነው። ስለዚህ ዛሬ የምናየው አንደኛ አንደኛ አስራው ቀለማት አስራው ቀለማት አስራው ቀለማት ባለፈው ካየነው ላይ በመደበኛ ግሶች ላይ ግሶች ላይ ከሆነ ከሆነ ሳድስ አስራው ቀለሙ ሳድስ ይሆናል ሳድስ ይሆናሉ ወይም ይሆናል ብለን አይተናል። ባለፈው ይህንን የመጀመሪያ የባለፈው ትምህርት ነው። ዛሬ ወደ ሁለተኛው ስነድ አስራው ቀለማት አስራው ቀለማት አሁንም በተገብሮ ግሶች በተገብሮ ግሶች ላይ ሲሆን ግሶች ጊዜ አሁንም አሁንም አስራው ቀለም አስራው ቀለም ሳድስ ነው የሚሆነው፣ ሳድስ ይሆናል። ተመልከቱ። ስለዚህ መደበኛ ግስ የምንለው ሀ ወይም አ የሌለበት ሁኖ አመል የሌለው ግስ የምንለው አለ ወይም አስደራጊ ወይም አደራራጊ ላይሆን ይችላል። ስለዚህ አመል የሌለበት ግስ ሆኖ መደበኛ ግሶች ከሆኑ ሁልጊዜ አስራው ቀለማት ሳድስ ይሆናል ብለናል። የሁለተኛው ህግም ተመሳሳይ ግሶችን ለማወቅ ተገብሮ ግስ ከሆኑ ግሶቹ ተገብሮ በተገብሮ በተ የተነሳ ወይም ተገብሮ የምንለው ግስ ከሆኑ ብዙ ጊዜ አስራው ቀለማት ሳድስ ይሆናል የሚል ህግ አለ ማለት ነው። ለምሳሌ ምሳሌ ምሳሌ ባለፈው መከረ በሚል ነበር ያየነው። መከረ የሚለው ገቢር ግስ ነው። በገቢር ግስ ላይ ነበር ያየ አስራው በተገብሮ ግሶች ጊዜ ጊዜ አስራው ቀለም ሳድስ ይሆናል የሚል ህግ ነው ያለኝ። ሀላፊ ትንቢት ዘንድ ትዕዛዝ አስራው አስራው ፊደል ይችን ለማለት ነው አስራው ይህንን ሳይ ውቱ ሲሆን፣ ለምሳሌ ተመክረ አልኳችሁ። ተመክረ ይሄ ተገብሮ ግስ ይባላል። ገቢር የነበረውን እዛ ጋር ገቢር የነበረውን ወደ ተገብሮ ስቀይረው አስራው ለውጥ ያመጣል፣ ይትመከር ይላል ማለት ነው። ይትመከር ይትመከር። በዛውም እንትኑን ልመዱት። ተገብሮ አንዳንዴ ትንቢትና ዘንዱ ሶስቱም ተመሳሳይ ይሆናሉ። የሚለያቸው የንበቱ ሁኔታ ነው። ትንቢቱ ላይ ይጠብቃል፣ ዘንድና ትዕዛዙ ላይ ላልቶ ተመሳሳይ ትርጉም። ለምሳሌ ተመክረ ይትመከር ይልና ይችን ያጠብቃል። ይች አጥብቃት እያለ ነው። ይትመከር ይትመከር ይላል ማለት ነው። ስለዚህ ልዩነት የለውም ማለት ነው። ወደ ተገብሮ ሲቀየር አስራው ግን አሁንም ይሄ ነው። አስራው ተመክረ ይትመከር ይትመከር ይላል። ይትመከር ይላል ማለት ነው። ስለዚህ ይሄ ወደ እንትን ስናመጣው ተመክረት ስል ትትመከር አለ። ትትመከር ይችኛው አስራው አንደኛዋ አስራውናት አንደኛዋ ደግሞ ይችት ወደ ት ተቀይራ ነው። ትትመከር ትትመከር። አሁንም ትሆነች ሆነች፣ አስራው ቀለሟ ማለት ነው። ስለዚህ አስራውን በዚህ መልኩ ነው እስከ መጨረሻው የምናየው። ተመክሩ ይትመከሩ፣ ይትመከሩ፣ ይትመከሩ። ይህ ነው አስራው ፊደሉ። እዚህ ጋር ደግሞ ማስታወስ ያለባችሁ። ትንቢቱ ሁልጊዜ ጠብቆ ይሄዳል። በተገብሮ ጊዜ አንዳንድ ግሶች ዘንዱም ትዕዛዙም ተመሳሳይ በፊደል ተመሳሳይ ይሆናሉ፣ ግን በንባብ ይለያያሉ። ይሄ ትትመከር ሲል ይሄ ትትመከር ይላል። ትትመከር ብሎ ይሄዳል። ተመክሩ ይትመከሩ ይትመከሩ ይትመከሩ እያለ ይሄዳል። ሌላ ለውጥ የለውም ማለት ነው። ስለዚህም አንድ ባህሪውን የግስ ተመክራ ተመከሩ፣ ሴቶች ይትመከራ፣ ይትመከራ ይህ ይሆናል። ስለዚህ ባለፈውም እንደነገርኳችሁ እነዚህ አራት ሩቆች ላይ በዚህ መልኩ ማየት ይቻላል ማለት ነው። ተመከርከ ተመከርከ ተመከርከ ማለት ተመከርክ ማለት ነው። ተመከርክ ትትመከር፣ ትትመከር ተመከር ይላል። ስለዚህ አስራው ይጎርዳል፣ አሁንም ማለት ነው። ተመከር ነው የሚለው እንጂ ተትመከር አይባልም ማለት ነው። ወይም ትተመከር አይባልም። ስለዚህ ተመከር ነው የሚለው በዚህ በአስራው አስራው በአንተ ጊዜ ይሄ አራቱ ቅርቦች አንተ ነው ባለቤቱ። ስለዚህ ተመከርከ ተመከርክ፣ ትትመከር ትመከር አለህ። ትትመከር ትመከር ዘንድ ወይም እንድትመከር ልትመከር ተብሎ ይፈታል። ይሄ ተመከር ከሆነ ግን አንተ ተመከር ማለት ነው። ስለዚህ ተ እንትን ት ነው አስራው። አሁንም ተገብሮ ግስ ስለሆነ ሳድስ ነው የሚሆነው። ተመከርኪ ስለው ዚጋ ትትመከሪ ትትመከሪ ተመከሪ ት አያችሁ። ስለዚህ ተመከርኪ ትትመከሪ ትትመከሪ ተመከሪ ታይታይ ስጋዬ ተመከሪ ይላሉ እናቶች። እንኳን ወደ ላሊበላ ሲሄዱ ታይታይ ስጋዬ ተመከሪ የሚል መዝሙር ያው የእናቶች መዝሙር አለ። ታይታይ ስጋዬ ተመከሪ አርብሮውን ጹመሽ ሰንበትን አክብሪ የሚል መዝሙር አላቸው። ስለዚህ ተመከሪ ማለት ተመከሪ እያሉ ነው ማለት ነው። ይሄ ያው ትዕዛዝ ነው። ነፍሳቸውን ተመከሪ፣ ምክር ውሰጅ እያሉ ነው። ስለዚህ ተመከሪ ያው በካህን ነው። በካህን መመከር፣ በመጻሕፍት መመከር ስላለ ማለት ነው። ተመከርክሙ ስል ትትመከሩ ትትመከሩ ተመከሩ ተመከሩ ተመከርክሙ ተመከራችሁ ትትመከሩ ትመከራላችሁ ትትመከሩ ትመከሩ ዘንድ ተመከሩ ተመከሩ የሚል ሌላ አንድ ግስ ሁለት ትርጉም ያለው ተመከሩ። ሰማይት ከመወርቅ በእሳት የሚላል ስለዚህ የሌላ ትርጉም ሲሆን ጠብቆ የሚነበብበት ሕግ አለ። ያኛውን ሳይሆን ይህኛው ተመከሩ ማለት ምክር ውሰዱ፣ ተመከሩ የሚለውን ለማለት ፈልጌ ነውና። አንዳንዴ ቃላቱን እንደዚህ ሲሆኑ፣ ተመከሩ፣ ተመከርክም፣ ተመከርክን፣ ትትመከራ እትመከራ ተመከራ ት ነው የሚሆነው ማለት ነው ስለዚህ እነዚህ በአራቱ ቅርብ ጊዜ እዛኛውም ላይ እንደነገርኳችሁ አስራው ይጠፋል ምን ላይ ትዕዛዝ ላይ አይኖርም ብያቸዋለሁ ተመከርኩ ተመከርኩ እትመከር እመከራለሁ እትመከር እትመከር እመከር ዘንድ እትመከር ልመከር። ስለዚህ አስራው ሆነ ማለት ነው። ንህነ ሲሆን ተመከርነ ተመከርነ ንትመከር ንትመከር ንትመከር ይሆናል ማለት ነው። ስለዚህ አስራው ይሄ ተገብሮ ግስ ነው። ተገብሮ ግስ ስል ተደራጊውንም ተደራራጊውንም ማለት ነው። ለምሳሌ ተመክረ ተመከረ ነው። ተማከረ ደግሞ ተመካከረ ነው። ከሰው ጋራ ተማከረ ቢሆንም ያው ነው። ይሄኛውን የቀየረ ይሄዳል እንጂ ተማከረ ይትማከር ይትማከር ይትማከር እያለ ይሄዳል እንጂ አስራውን አይቀይረውም ማለት ነው። ስለዚህ በተገብሮ ግስ ጊዜ ተገብሮ ከሆነ ግሱ አስራው አሁኑም ሳድስ ይሆናል። ተመክረት የሚለው ተማከረት ብን፣ ተማከረት ትትማከር ትትማከር ትትማከር እያለ ት ይሆናል። አሁንም ተማከሩ ብን፣ ይሄ ተመክሩ ተመከሩ ነው። ተማከሩ ሲሆን ግን ተመካከሩ ወይም እርስ በርስ ተመካከሩ። ተማከሩ አይሁድ በበይናቲሆሙ አይደል፣ ተማከሩ አይሁድ በበይናቲሆሙ ከመ ይስቅልዎ ለክርስቶስ ክርስቶስን ለመስቀል ወይም ይሰቅሉት ዘንድ አይሁድ እርስ በርሳቸው ተመካከሩ የሚላለ። ስለዚህ ተማከሩ ከሆነ ተገብሮ ግስ ስለሆነ ወይም ፓሲቭ ስለሆነ ይትማከሩ፣ ይትማከሩ፣ ይትማከሩ እያለ ይሄዳል። አስራው ግን ኖ ቼንጅ አቶን ለውጥ የለውም ማለት ነው። ተማከራ ቢሆንም ያው ነው። ተመከርከ፣ ትትመከር፣ ተማከርከ ብን ምስለቢ ጽከ ከጓደኛ ጋር ተመካከርክ ብልም ትትማከር ይችኛዋን ራብ እያደረገ ይሄዳል እንጂ ለውጥ የለውም። ተመከርኪ፣ ተመከርሽ፣ ተማከርኪ፣ ተማከርሽ ወይም ተመካከርሽ፣ ትትማከሪ፣ ትትማከሪ፣ ትትማከሪ እያለ ይሄዳል ነው። ስለዚህ ይህኛው አስራው በተገብሮ ግስ ጊዜ አስራው በተገብሮ ግሶች ጊዜ በመደበኛ ሆነው አስራው ወይም ገቢሮችን ወደ ተገብሮ ስን መከረ የነበረውን ተመክረ ብለን ስንቀይረው አሁንም አስራው ለውጥ አይኖረውም ማለት ነው። ይሄ አንደኛው ህጋቸው ነው። ስለዚህ ሳድስ የሚሆኑት በእነዚህ ግስ ነው። አስራው ሳድስ የሚሆኑት በእነዚህ አይነት ግሶች ላይ ነው ማለት ነው። ማንኛውም ግሶቹ ነው። በዚህ ጊዜ አስራው ሳድስ ይሆናሉ ማለት ነው። አስራው ወደ ሁለተኛው ስነድ ወደ ሶስተኛው ስነድ አስራው ጊዝ ወይም ራብ የሚሆኑበት አስራው ቀለማት ራብ ራብ የሚሆኑበት የሚሆኑበት የሚሆኑበት አስደራጊ አደራራጊ አደራራጊ ግስ ጊዜ ነው። ራብ የሚሆኑት ግሱ እንግዲህ አምስቱ አይማድን እንትን ተምረናል። አይማድን አይማድ አርዕስትን ተምረናቸዋል። አምስቱ አይማድ ላይ ሁለቱ ተገብሮ ግሶች ናቸው። ሶስቱ ደግሞ አድራጊ ግሶች ናቸው ወይም ገቢር ግሶች ናቸው። ከነዚያ ውስጥ አስደራጊና አደራራጊ ከሆኑ ግሶቹ ግሶቹ አስራው ምን መሆን ይችላል? ራብ ይሆናል ማለት ነው። ከግዕዝ ከሳድስ ወደ ራብ ይቀየራል። ምሳሌ ምሳሌ ምሳሌ ተመልከቱ። ባጠራ፣ ረግ ያሳያቸዋለሁ። ለምሳሌ መከረ የነበረውን አምከረ አልኩት። ኃላፊ ነው ይሄ። አምከረ ማለት አስመከረ ነው። አስደራጊ አረግኩት፣ አስደራጊ አምከረ። ከዛ ትንቢቱ ዘንድና ትእዛዝ ባረገው፣ ከዛ አስራው አምከረ ኃላፊ ነው። ያመክር ነው ሚል። ያመክር አስራው ከሳዲስ ወደ ማን መጣ ማለት ነው። ወደ ራብ መጣ ማለት ነው። ይሄ ያምክር ይላል። ያምክር፣ ያምክር ስለዚህ አስራው ያምክር ይላል። ያምክር፣ ከዛ አስራው ፊደሉ ማን ነው? ያ ሆነ ማለት ነው። ያ ይሄኛውን በዚህ መልኩ ማየት ይህም አምከረት ካልኩኝ እዛ ጋር ት የነበረው ወደ ታ ይመጣል። ታመክር ታምክር ታምክር አስራው ፊደሉ ማን ሆነ ታ ሆነ ማለት ነው። ስለዚህ ይህንን በዚህ መልኩ እስከ መጨረሻው ማየት እንችላለን ማለት ነው። አስራው እራብ ሲሆን ባህርያቱ ይህንን ይመስላል ማለት ነው። አምከሩ ብል ውቶሙ ነው ባለቤቱ። ያመክሩ ያመክሩ ያምክሩ ያምክሩ። ስለዚህ ያ ሆነ አስራው ፊደሉ ያ። አምከራ አስመከሩ፣ አስመከሩ ልጆቻቸውን አስመከሩ ልንል እንችላለን። ያመክራ ያመክራ ያምክራ ያምክራ ስለዚህ አስራው አሁን ወደ ራብ ተቀይረዋል። እነዚህ አራቱ ሩቆች ወይም አራቱ ሩቆች ያልኳችሁ በዚህ መልኩ ይጨርሳሉ ማለት ነው። አምከርኩ ካልኩ አንተ አምከርከ፣ አንተ አንተ ልጅህን አስመከርክ አምከርከ፣ ታመክር፣ ታምክር። እዚህ ጋር አምክር ነው የሚለው። ስለዚህ አስራው ታ ሆነ ማለት ነው። ከት ወደ ታ ይመጣል። አምከርኪ ሲልም ታመክሪ ታምክሪ አምክሪ። ስለዚህ ታ ይሆናል ማለት ነው። አምከርክሙ ታመክሩ ታምክሩ አምክሩ። ስለዚህ አስራ አሁንም አይለወጥን አምከርክን ታመክራ ታምክራ አምክራ ነው የሚለው። ስለዚህ አስራው አይለወጥም ማለት ነው። ስለዚህ አራቱ ቅርብ የምንላቸው ደግሞ እነዚህ ናቸው። አራቱ ቅርቦች ተደጋጋሚ እንደነገርኳችሁ ትዕዛዝ ላይ ትዕዛዝ ላይ አስራው አይኖራቸውም። ስለዚህ ታ ታ ታ እያለ ይመጣና ታታ እዚህ ጋር እንደዚህ እያለ ይመጣና እዚህ ጋር ሲደርስ ግን አስራውን ይጎርዳል ማለት ነው። ስለዚህ ትዕዛዝ ላይ አስራው አይኖርም። ሁልጊዜም ቢሆን ራብም ቢሆን ሳድስም ቢሆን አይኖሩም ማለት ነው። አነ ሲሆን ግን ተመልሶ ይመጣል። አምከርኩ ነው። አምከርኩ አምከርኩ አምከርኩ ማለት አስመከርኩ አመክር አመክር

ናመክር ናመክር ናምክር ናምክር ስለዚህ ና ሆነ ማለት ነው። ና ይሆናል፣ ከነ ከን ወደ ና ይመጣል። ያኛው ደግሞ ከእ ወደ አ ወደ ግእዙ አ ይመጣል ማለት ነው። ስለዚህ አስራው አስራው ቀለማት ራብዕ የሚሆኑበት አስደራጊና አደራራጊ ግሶች ላይ ሁል ጊዜ አስራው ቀለማት ራብዕ ይሆናሉ ማለት ነው። በዚህ መልኩ ሌሎች ግሶችን አድራጊ፣ አስደራጊ የሚለውን ባህርያት እያያችሁ መተንተን ነው። የሚቀላቀሉም ስላሉ የሚቀላቀሉ ትንቢቱ ላይ ግዙኖ ዘንድና ትእዛዙ ላይ ሳድስ የሚሆኑበት ጊዜ አለ። እነሱ እናያቸዋለን ትንሚቱ ላይ ግዕዝ እንትን ሳድስ ሁኖ ዘንድና ትእዛዙ ላይ ግዕዝ የሚሆኑበት ባህርያት አሉት። እነዚህን በሚቀጥለው እናያለን። ስለዚህ እነዚህ አስራው ቀለማት ራብ የሚሆኑበትን ጊዜ አስደራጊና አደራራጊ ግሶችን መርጣችሁ በራሳችሁ እየሞከራችሁ ማየት ትችላላችሁ ማለት ነው። ስለዚህ እናንተ ምናልባት በጭሩ እንድትለማመዱ እንድትለማመዱ የሆነ መለማመጃ ልስጣችሁ ማለት ነው። መለማመጃ መስራት እንችላለን። አጠር ያለች መለማመጃ መልማድ የሚከተሉት እንግስቶች አስራው ቀለሙን ጻፉ። ጻፉ ብዬ እንደ መልመጃ በሰጣችው። ለምሳሌ አንደኛ ይሄ ትንቢት ነው። ከዛ አስራው አስራውን ጻፉ ነው። አስራው ፊደሉን አስራው ቀለሙን ጻፉ ነው። እነዚህን በመስራት ትንብቶቹ ተሰጠዋል። እነዚህ ትንቢቶች ላይ ያለውን ፊደል አይታችሁ አስራው ቀለሙን በቀላሉ ማውጣት ይቻላል ማለት ነው። ስለዚህ እስኪ እነዚህን ሞክሯቸውና እዚያው ላይ እንሰራቸዋለን ማለት ነው። በዚሁ ቀላልም ስለሆነ ስለዚህ አስራው በትንቢት ነው የሚወሰነው። ይሄ ግሱ ተሰጥቶ ነው። ግሱ ብዙም አያስፈልገንም ለአስራው ቀለም። አስራው ቀለማት የምንለው ከትንቢት እስከ ዘንድ ትእዛዝ ያለው ስለሆነ እነዚህን እዚሁ ላይ ባጭሩ መረዳት እንችላለን ማለት ነው። እየጻፋችሁ እንደሆነ ተስፋ አደርጋለሁ ይሄ ቀተለ ብሎ ይቀትል ነው የሚለው ሆረ ብሎ የሀውር ሆረ ሄደ ነው የሀውር ይሄዳል ነው ሆርከ ብሎ ይሄ ሆ ነው ሆርከ ሄድክ ነው ተሀውር ይላል አቅተለ አስገደለ ነው ያቀትል አንበረ አስቀመጠ ነው ያነብር ነበርኩ ተቀመጥኩ እነብር አምጻእነ አስመጣን ወይም አመጣን ይላል። አምጻእኪ አመጣሽ። ስለዚህ እዚህ ውስጥ የምታዩቸውን አስራው ቀለማትን በአጭሩ መጻፍ እና እዚሁ ሰርተናቸው እንሄዳለን። ብዙ ጊዜ ያው እንደ ነገራችሁኝ መልመጃዎቹን ሰርታችሁ አልተመለሰልንም ስላላችሁኝ አሁኑኑ እንሰራቸዋለን። እየሰራችሁ በዚሁ ትከታተሉኛላችሁ ማለት ነው። ስለዚህ ለምሳሌ ይቀትል ስንል አስራው ፊደሉ ይህ ነው። ባጭሩ የሀውር የ ለምንድ ነው የ የሆነው እንግዲህ ሆረ የሚለው ከዚህ በፊት ስነግራቸው የ የሆነው ለምንድን ነው የሀውር፣ እዚህ ላይ መደበኛ ግስ ላይ ነው ቀተለ ብሎ ይቀትል ሲሆን መደበኛ ግሶች ሁልጊዜ አስራዋቸው ሳድስ ነው የሚሆነው። ይህ ሳድስ ስለሆነ ሳድስ ማን ነው? ሳድስ ይህ ሳድስ ናት። ይሄ ግን ግዕዝ ነው የሆነው ግዕዝ ለምንድን ነው ይሄ የሆነው ቀጥለን የምንማረው ነው በሃ ወይም በአ የተነሳ ግስ ትንቢቱ ላይ ግዕዝ ያደርግና ዘንድና ትዕዛዙ ላይ ሳድስ ያደርጋል የሚል ህግ የምንማረው ህግ አለና ያ ነው ማለት ነው ስለዚህ አጋጣሚ የገባ ነው የ ሆርከ ሲሆን ደግሞ ተሃውር አለ ተ አንተ ስለሆነ ባለቤቱ አንተ ሲሆን አስራው ወደ ተ ወይም ወደ ት ነው የሚሄደው። አቅተለ አስደራጊ ሲሆን ራብ ራብ። ይሄ ግዕዝ አስራው ግዝ አንበረ አሁንም አስደራጊ ስለሆነ ራብ ሆነ ማለት ነው። አስደራጊ ነበርኩ መደበኛ ግስ ነው ነበረ የሚለው ሆነ ማለት ነው። ሳድስ ግ። ማን ነው ባለቤቱ? ንአነ ነው አነ ሲሆን ነበርኩ። ስለዚህ እን የሚወስደው ሁልጊዜ አነ ሲሆን ነው ማለት ነው። አምፃይነ ና በአስደራጊ ነው ራብ። አምፃይኪም አሁንም ታ ነው ራብ። አሁን ራብ ሁኖ የተለያዩት ይሄ ና ይሄ ታ የሆኑበት ይሄ ንህነ ነው። ንህነ ሁልጊዜ የሚወስደው ራብም ቢሆን የነን ዝርያ ነው ነን ወይም ንን ወይም ናን ይወስዳል። ይሄ ግን አንቲ ስለሆነ ታን ይወስዳል ማለት ነው። ስለዚህ እንዳጠቃላይ የአስራው ባህርያት በግስ ላይ ይህንን ይመስላል። እሴባ ህክሙ በይንታጽማ ህክሙኒ በከመቤለክሙ ኩለ ይሄ ሰናይ ጊዜ ይኩለክሙ